እኔ ሳትነግሪኝ ምንድን ነው ያደረግሽው? ዳኒ፣ ዲዳን ያመዋል። እንዴት ጤነኛ ነ እኔ አያመኝም። የተፈጠረውን ነገር ንገሪኝ። ስለምን? ስለ አባዬ። እኔ ም እኮ እንዳንተ ጋር እነሱ ነው የሰማሁት። አላምንሽም። እኔ ምንም የማውቀው ነገር የለም። እውነታው ይሄ ነው። አለማምን መብት ነው። እኔ አንቺን በደንብ አውቅሻለሁ። የዛኔ ስትረጋጌ አላመንኩሽም። ኦ ዳኒ፣ አይታይህም እንዴት ለኩ አባዬ የት እንዳለ ካወቅሽ ወይ ደግሞ አንቺ የሆነ ነገር አድርገሽ ከሆነ ብዬ ነው። ሲጀመር ሰላባየ ምንም አይነት መረጃ ሳይደርሰ አንቺ ነሽ መባባል አይከብድም ቲና። በእርግጥ ከዚህ በፊት እንደምንጠረጠርሽ አይደለም የሚጠረጠርኩሽ ግን ሽ የት ሄደ ይባላል መሰሪ ግን አላምናት። እኔም እኮ አላመንኳትም ነበር ነበረ። አዎ ሁኔታዋ ምንም እኮ ጥርጣሬ አይታይበትም። እሺ ምንድነው ትፈልገው አንተ? ገንዘብ እኔ እሰጥሃለሁ። የአንተን አልቀበልም። የሆነ ድል እኮ የምታከብሪኝ ነው የምትመስለው። ታንቂያለህ። ደግሞ የራሱ ለእኔ ድል ነው ክለብ። ምንድነው የገረመኝ የምትመስለው አልገረመኝም። ከዚህ በላይ ልታደርጊ እንደምትች አልጠረጠረም። ከእኔ ስሙኒ ሳንቲም አታገኝም። ምንም ቢፈጠር አታገኝም። አይገርምም። አንተና ልጅ በጣም ክፉ ናችሁ። ላሳጣኝ በሙሉ በጥፍ አስከፍልሀለሁ። እሺ አንተ ለማጣራት ሞክርስ ይሁን። ምንም የምታውቀው ነገር ያለህ አይመስለኝም። የሆነ ነገር እንኳን ተፈጥሮ ቢሆን ለእኔ ያደብቀኝ እንዴ? ምናልባትም እኮ ደብቃ ሊሆን ይችላል። ወይ ምንድን ነው ምት? ተረጋግ እንጂ ትት፣ አልረጋካ። ምናልባትም እስካሁን ያጠፋው የምትክሱበትና፣ መጠቀም ካለብህ ደግሞ የምትጠቀም በትልቅ ዕድል ሊሆን ይችላል። ምንድን ነው ወደ ነገርሽ? ያለህም በጠቅላላ ትሰጠኛለህ። ጭራሽ ሆኖ ነው የምትፈልጊው? እየቀለድኩ አይደለም። ቀልድሽ እንጂ ከዚህ የተሻለ ቀልድ የት ይመጣል? መኖር አትፈልግም ማለት ነው። በመጥፋት እኮ ደስ ያለሀት መስልም ነበር። ሳስ መስል ነው። እባክሽ፣ ምናልባት ራሴ ስላልገደልኩት ሊደብረኝ ይችላል እንጂ ቢሞት በጣም ደስ የሚለኝ። እንደዛ ከሆነ የት እንዳላሳየዋለው እኔ። አትቀልጂ እባክሽ። አባያ አንቺ ጋር ነው? አዎ፣ ግን ሚስጥር ነው ያለውን የትሁትን ምክር በመስማት አሁን ላይ ውሳኔ ውስጥ ገብቷል ማለት ነው። ምክንያቱም አሁን ላይ ቴና እጅግ በጣም ነገሮቹን እያበላሸች እና ቴና የምታደርገው ነገር ለሱ እንደማይጠቅመው ተረድቷል ማለት ነው። ምክንያቱም ይህን ነገር አንተ ማወጣጣት አለብህ። በእርግጠኝነት እኔ እሷን አላምናትም፣ አንተን ግን አምናለሁ ዳኔ ስለዚህ ከአባዬ ጀርባ የእሷ እጅ ያለበት ይመስለኛል፣ እጠረጥራታለሁ። ስለዚህ ይህን ነገር ደግሞ አንተ ነህ ማጣራት ያለብህ። ምክንያቱም ስለ አባዬ እውነቱን የምታጣራ ወይንም ደግሞ አባዬ ካለበት ችግር የምታወጠው ከሆነ እውነት አባዬ በጣም ነው የሚወድህ። መልካም ልብ እንዳለህ ራሱ እሱ ራሱ ያውቃል። ስለዚህ አባዬን ማውጣት አለብህ። አንተን በሰላም ከዚህ ቤት የምትወጣበት ነገር ይፈጠራል፣ በማለት እንግዲህ መክረው ነበረ። ዳኒ ምክሩን እንግዲህ ወደ ተግባር ቀይሮታል፣ ዛሬ ማለት ነው። በጣም ብዙ ነገር ትሁት ስትመክረው ነበር እስከዛሬ። የዛሬው ምክር ግን እጅግ በጣም እሱም ሰምቷት ወደ ተግባር ገብቷል ማለት ነው። ስለዚህ ዳኒ ትሁት እንዳለችው ያው ትሁትን ቴናን ማለት ነው እያወጣጣት ነበረ። እንዲሁም ደግሞ አባዬ በሷጭ እንዳለ አውቋል ማለት ነው። ይህን ነገር በማወቁ ደግሞ በጣም ደስ ብሎታል። አሁን ነው ስራው የተጀመረው፣ በማለት እስከ ዛሬ አብሯት የሰራው ነገር ምንም ፍሬ እንደሌለው ነገር አውቋል። አሁን ላይ ግን ስራውን ጀመርኩት ማለት ነው በማለት እጅግ በጣም ደስ ብሎታል ማለት ነው። ሌላው እንግዲህ አግሌው እንግዲህ ካጋቹ ጋር ተስማምቷል። ምክንያቱም እሷ ከምሰጥ ገንዘብ በላይ እኔ እሰጥሃለሁ፣ አንተ ገንዘብ ነው አይደል የምትፈልገው። ስለዚህ እሷም እኮ የኔን ገንዘብ አንስታ ነው ላንተ የምትሰጥ። በገንዘብ እንስማማ ምን ይመስላል፣ በማለት እንግዲህ አጋቹን ማለት ነው ሽማግሌው ጋር ተስማምቷል ማለት ነው። ስለዚህ እሷ የምትልን ነገር እያንዳንዱ ታደርገዋለ፣ ግን ደግሞ ከእኔ ጋር እንስማማ እኔ ከእሷ የበለጠ ገንዘብ እከፍልሃለሁ በማለት እንግዲህ ሽማግሌው ጋር ተስማምቷል። እሷም ደግሞ ይህን ነገር ያደረገችው የኔን ንብረት በራሷ ለማድረግ ነው እና ይህ ነገር እንዲሳካለት ደግሞ በፍጹም አልፈቅድላትም፣ የራሴ ልፋቴ ውጤት ነው በማለት እንግዲህ ለአጋቹ ስለነገረው አጋቹም እጅግ በጣም ተረድቶታል ማለት ነው። እኔ የምፈልገው አንድና አንድ ገንዘብ ነው፣ ገንዘብ ከሰጠህኝ ችግር የለብኝም ብሎታል። እንግዲህ ወደ አጋቹ ቦታ መታ ነበር። ምክንያቱም ሽማግሌው ወደ ታገተበት ስፍራ መታ ነበር። አባዬ እንዴት ነህ? ተመቸህ ወይ ያለህበት ቦታ ወደፊት ፊት በደንብ ይመችሃል እያለች ስትናገረው ነበር። እንዲሁም አንተና እንዲሁም ደግሞ ልጅ በጣም ክፉ ናችሁ በማለት ተናግረዋለች። እኛ ክፉ ከተባልነ አንቺ ምንድን ነው የምትባዩ? ስለዚህ ከኔ ምንድን ነው የምትፈልጊ? ምንም አምስት ሳንቲም እንኳን ከኔ አልሰጥሽም ብሏት ነበረ ማለት ነው። እያንዳንዱን ነገር ያሳጣኸኝን ነገሮች በሙሉ እወስዳቸዋለሁኝ በማለት እንግዲህ አሁንም ብትሞት ይሻልሃል ወይንስ ደግሞ ያለህን ንብረት በሙሉ በእኔ ልሰጠኝ የትኛውን ትመርጣለህ? እያለችው ነበር ማለት ነው። ግን ደግሞ ሽማግሌው ምንም አይነት ገንዘብና ምንም አይነት ንብረት ለእሷ እንደማይሰጣት ደግሞ ደጋግሞ እየነገራት ነበረ። እንዲሁም ደግሞ አጋጁን አጋጭልኝማ፣ እንደዚህ ሲናገር በፍጹም አልፈቅድለትም በማለት እሱ እኮ የጠየቅሽውን ነገር ነው የመለሰልሽ አታውራ ስትዩ ካወራ ያኔ እቀጣልሻለሁ። አሁን ግን በስነ ስርአት እያወራሽ ነው። ስለዚህ ልቀጠው አልችልም። ደግሞ ስለ ስራዬ አንቺ ነግረሽኝ አይደለም የምሰረው? አሁን እርቦኛል። ምግብ አንጭልኝ፣ በማለት እንግዲህ አጋችሁም ጠይቋታል። እሺ ለአንተ አመጣልሃለሁ፣ ለሱም እንድታመጪ ይፈልጋለውኝ በማለት እንግዲህ መልሶላታል ማለት ነው። ስለዚህ አጋቹ ከማን ጎን ነው? ከሽማግሌው ጎን ነው ማለት ነው። ግን ቲና እስካሁን አታቅም ማለት ነው። በነገራችን ላይ እንደዚህ በጣም ደግማ ደጋግማ ተንኮል ትሰራለች ማለት ነው። ግን ደግሞ አንዳች ነገር አይሳካላትም። በእርግጠኝነት አይሳካላትም። ቲና በጣም ብዙ እንድትቀየር አሁን ዳኔ በጣም ብዙ ነገሮች እድሎች ነገር መተውለት ለመቀየር እየሞከረ ነው። ነገሮችን ለማሻሻል እየቀየረ እየመጣ ይገኛል ማለት ነው ግን ቲና ደግሞ ነገሮቹን እያባሰች እና በቃ መጥፎ ነገሮችን ነው እየሰራች የምትሄደው፣ ማለት ነው። በጣም ብዙ ነገር እየተነቃባት እየታወቀባት እንኳን እያወቀች ወደ ራሷ እንኳን ልትመለስ አልቻለችም ማለት ነው። አሁንም ስለ ማጥፋትና ስለ መግደል ነገር ነው የምታወራው ማለት ነው። እና ችግሯ ከሽማግሌው ጋር ነው። ምንም አይነት ችግር የለብኝም ከቃሊብ ጋር፣ ምክንያቱም ሽማግሌውን ካስወገድኩኝ የሽማግሌው ነገር የቃሊብ ነው። የቃሊብን ነገር ደግሞ እኔ ራሴ መካፈል እችላለሁ ብላ ነው በነገራችን ላይ ነገውኑ ራሱ አንተን መፋታት እንችላለን ስትለው ነበር ቃሊብን ማለት ነው። እና አባዬ ሴት ነው፣ አባዬን መፈለግ አለብን እንዴት ዝም እንላለን? እያለች ስታስመስል ነበር ማለት ነው። እና እጅግ በጣም አስመሳይ ነች፣ ደግሞ በጣም እንትን ብላ ማለት ነው ከዳኒ ፊት ራሱ እኔ ምንም ነገር አላወቅኩም፣ የት እንዳለ ራሱ አላቅም እኔ ከዚህ አይደለው እንዴ አሞኝ ተኝቼ አይደለ እንዴ? እያለች እሱንም ስታሳምነው ነበር ማለት ነው። እና ቃሊብን በተለይ ወተን እንፈልግበት ያለችው ፓርት እጅግ በጣም ነው የሚዘገን ነው ማለት ነው። ምክንያቱም እሷ እየበደለችው እሷ እዛ እሷ ልታስገድል እንዲሁም ከቃሊብ የተቀበለችውን ብር ይህ ሁሉ ከፍላ አባቱን ማለት ነው እሱ በሰጣት ብር አባቱን ልታስገድል እየተደራደረች ትገኛለች ማለት ነው። ግን ደግሞ አይሳካላትም። ምክንያቱም አጋቹ ከማን ጋር ስለሚሰራ፣ ከቃሊብ አባት ጋር ተስማምቶ ስለሚሰራ ማለት ነው። ስለዚህ አሁን ላይ ደግሞ ቴና ሁሉን ነገር ለማን ተናግራለች? ለዳኒ ተናግራለች ማለት ነው እና ዳኒ በጣም ጎበዝ ሆኗል ማለት ነው ምክንያቱም ትሁት የመከረችውን ወደ ተግባር ወስዷል። ትሁትም ያው ለቃሊብ አስጠንቅቀዋለች። ነገሮቹን ሊያጣራልን ሊያውቅ የሚችለው ደግሞ ዳኒ ነው። ዳኒን ደግሞ አሁን ላይ ለእኛ በጣም ያስፈልገናል። ምንም አይነት ነገር እንድትናገረው በፍጹም አልፈልግም። ቃሊብ፣ ነገሮቹን እንዳታበላሽ። ቢያንስ እንኳን አባይ የት እንዳለ ማወቅ እንችላለን፣ በሱ ምክንያት። በእርግጠኝነት ለሱ ትነግረዋለች ታወጣጠዋለች። እኔ ደግሞ እሱን በጣም አምነዋለሁ ዳኔን አምነዋለሁ፣ እሷን ግን በፍጹም ላምናት አልችልም ብለው ነበር ማለት ነው። ስለዚህ ቃሊብ አሁን ላይ ማለት ነው፣ እሱም እንደ ትሁት ቲናን ነው የጠረጠረው እንጂ ቃሊብ እንደዚህ ሊያደርግ ይችላል የሚለው ብቻ ሀሳብ ነበረው ግን ደግሞ ልክ እንደ ትሁት ራሱ ቴናን ነው የጠረጠሩት፣ ማለት ነው። ስለዚህ የጠረጠሩት ነገር ትክክል ነው አደለም የሚለውን ነገር በሱ በዳኒ በኩል ማጣራት እንችላለን ብላለች ማለት ነው። ስለዚህ ዳኒም ቀስ ብሎ በመቅረብ ማለት ነው በጣም ነው ያናደደኝ ቃሊብ በማለት ቲና ተናዳ መታለች። ምክንያቱም ውጭልኝ ብሏታል። ሲቀጥል የአባዬ ንብረት ሽጉጡ ራሱ ከኔጅን ያለው ስለዚህ እባክሽን ሌላ ነገር ሳይከሰት እዚህ ክላስ ውጭልኝ ብሎ ምንጭቅ አድርጎ ነበር ያስወጣት ማለት ነው። ስለዚህ ከዚያ ተናዳ እንግዲህ ከቃሊብ ተናዳ ስትወጣ ዳኒን አግኝተዋለች ማለት ነው። እንዴት እንዳመናጨቀኝ እኮ ደግሞ አባቱን አያገኘውም ቆያ ያል እያለ ስትናገር ነበር። ከዛ ያው ዳኒ ደግሞ እንዴ አባቱ ከአንቺ ጋር ነው እንዲህ ያለው እኔ እኮ አንቺ ባታደርጊው እራሱ እኔ ለመግደል እኮ ፈልጌ ነበረ፣ እገለው ነበረ እያለ ሲናገር ነበር። በቃ እሱ እንደፈለገ እንደ እሷ ክፉ እንደሆነ፣ ወይንም ደግሞ የእሷ ሀሳብ ጥሩ እንደሆነ አድርጎ ዳኒ ተቀበላት ማለት ነው። እንዴ እኔ እኮ በመጥፋቱ የተከፋህ ነው የመሰለኝ እንጂ የተደሰት ካልመሰለኝም መሰለኝም ነው ያለችው፣ ማለት ነው እንዴ በጣም ነው ደስ ያለኝ፣ ግን ደግሞ እኔ ሳልገለው እንዴት ይጠፋል፣ እኔ በገደልኩት ብዬ እኮ ተመኝሁኝ ተመኘሁኝ። እና የት ነው ያለው ብላ እኔ ጋ ነው ያለው፣ ነገ ቦታውን አሳያለሁ ብላ ተናግረዋለች ማለት ነው። እና እሱ ራሱ በጣም ነበር የገረመው ማለት ነው። ምክንያቱም የእሷ ተንኮልና የእሷ ስራ እጅግ በጣም አስገርሞታል። አሁን የእኔ ስራ ተጀመረ ብሏል ማለት ነው። ስለዚህ ዳኒ አሁን ላይ ማለት ነው ከዚህ በፊት ከቲና ጋር ሆኖ ያደረጋቸውን መጥፎ ነገሮችን በዚህ ስራው ማለት ነው በእርግጠኝነት ከሽማግሌው ጋር የሚታረቅበት ከቃሊብ ጋር የሚታረቅበት እንዲሁም ከትሁት ጋር ሰላም የሚፈጥርበት ይሆናል ብዬ አስባለሁ። ወደ ራሱም እየተመለሰ መጥቷል። ነገሮቹ በሙሉ የሚስተካከሉና እሱ የሚፈልጋቸው ነገሮች እየሆኑ አይደለም። ቢያንስ ግን የጠቆረ ነገሮችን ማለት ነው በዚህ መልኩ ለማጥራት ወስኗል ማለት ነው። እና ትሁት የመከረችው ምክር እጅግ በጣም ጥሩ ምክር ነው። ወደ ተግባር ወስዶ ደግሞ አሁን ማለት ነው ሽማግሌውም በአካል ሄዶ እንደሚረዳውና እንደሚያወጣው ተስፋ እናደርጋለን። ሽማግሌውም እጅግ በጣም ነው የሚደሰተው። ቃሊብም እንደዚሁ እጅግ በጣም ይደሰታል ብዬ አስባለሁ ማለት ነው እንግዲህ ቲና እንዳሰበችው ወይንም ደግሞ እንደ ልማዷ ለምንድን ነው ብላ ማለት ነው የኔ ያቀርቡት እኔ ያሰቡት ነገር ለምንድን ነው የማይሳካልኝ? ብላ ያው ጨርቋን ጥላ የምታብድ ይሆናል ማለት ነው። እንግዲህ ቀጣይ ፓርት ምን ይሆናል፣ ምን ይፈጠራል የሚለውን ውድ የቻናል ተከታታዮች በቀጣይ ፓርት የምናመጣው ይሆናል ማለት ነው። እንግዲህ ሁሉም ማለት ነው ሽማግሌው ምንም መሆን የለበትም በፍጹም። ቲና ለትጎዶ አይቻልም እሱ ከተጎዳማ ድራማው በጣም ይደብራል የሚሉ ሀሳብ፣ አስተያየት የሚሰጡ ብዙዎች ነበሩ። ከእነዚያ ውስጥም እኔ አንዷ ነኝ ማለት ነው እና ሽማግሌው ምንም አይነት ነገር ሊደርስበት አይገባም ብዬ ነው የማስበው። ምክንያቱም በጣም ብዙ መከራዎችን ስላሳለፈ ማለት ነው። ስለዚህ መቀጣት ያለባቸው ናቸው መቀጣት ያለባቸው እንጂ ከዚህ በላይ ሽማግሌው ግፍ ሊደርስበት አይችልም ብዬ አስባለሁ። እና ውድ ቻናል ተከታታዮች ቤተሰቦች በያላቸውበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።